መብረታቻችን እንደምን አላችሁ? ለሳምንቱ ደግሞ አዲስ ጉዳይ ይዘን ነው ተገኝተናል። ሰዎች በእረፍት ጊዜያቸው በስራ የደከመ ሰውነታቸውን በውጥረት የዛ ላይ አይምሯቸውን ለማሳረፍ ደግሞ ለራሳቸው ትንሽ የረፍት ጊዜ ይሰጣሉ። ራሳቸውን ለማዝናናት ደግሞ የተለያዩ መንገዶችን በመጠቀም የተለያዩ ስፍራዎች ይሄዳሉ። ከዛ በተጨማሪ ደግሞ ቤታቸው ሆነው በዚህ ጊዜ አሁን ባለንበት ዘመን ፎርጂና ፋይፍጂ እንዲቀለል ብሎ ሁላችንም ጋር በሚደርስበት ጊዜ የተለያዩ የመዝናኛ ነገሮችን ደግሞ የመዝናኛ መንገዶችን ወደ ቤታቸው አምጥተው እዛው ባሉበት ሆነው ይዝናናሉ። ዛሬ ደግሞ እዚህ የተገኘ ነው። ሰዎች በምን አይነት መንገድ ይዝናናሉ፣ ለመዝናናት ምን አይነት አማራጮችን ይጠቀማሉ የሚለውን ዘወር ወር እያልኩኝ እየጠየቅኩ ወደ እናንተ ለማድረስ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ ጎዲ ባህብሮት ጋበዝኩኝ። መልካም ጊዜ። የሰው ልጅ ከስራ በኋላ የግድ መዝናናት አለበት። ከቤተሰቦቹ ጋርም ሊሆን ይችላል፣ ብቻውንም ሊሆን ይችላል። ብቻ ያው በሳምንት ውስጥ የተወሰነ ሰዓት መድቦ መዝናናት አለበት ብዬ ነው የማወሰነው። መዝናናት ማለት ከጓደኞቼ ጋር መዝናናት፣ ፊልም ማየት፣ ቲክቶክ መስራትም መዝናናት ነው። ሲኒማ መግባት፣ መገባበዝ መዝናናት ለእኔ ሀሳቦቼ ምናምን እንትን የምልባቸው ናቸው። በብዛት እኔ ከጓደኞች ጋር ነው የማሳልፈው እና እረፍት የሚሆነው ቅዳሜና እሑድ ነው። እሱንም ወይ ከጓደኞች ጋር ፊልምም ምናምን አያለሁኝ። እንደዛ ነው እንግዲህ የማሳልፈው። አንዳንዴ መዝናኛ ቦታዎች እንሄዳለን ምናምን አይነት ነገር እና መዝናኛ ቦታዎች ምግብ እንመገባለን። የራሳችን ጆርኒ አለን። አሁን ላይ ሲኒማ ገብተን ነው የምናየው ፊልም። በስልካችንም አሁን ላይ ጊዜው ረቋል። ፊልም እናያለን በስልካችንም አንድ ላይ ተሰብስበን ቁጭ ብለን። እዚሁ አዲስ አበባ ውስጥም ብዙ መዝናኛዎች አሉ። ኢቨንቶች ይዘጋጃሉ፣ ኮንሰርቶች ምናምን፣ እዛ አካባቢ ነው የምትሄደው። እኔ ብዙ ጊዜ የምዝናነው ወክ ማድረግ ደስ ይለኛል፣ በጣም ወክ አደርጋለሁ። ብዙ ጊዜ ወይ ሀሳብ ላይ ካለው ወይ ደግሞ በቃ ድብርት ውስጥ ከገባሁኝ ወክ ማድረግ ነው የምወደው እና በአብዛኛው መጓዝን እወዳለሁ። አሁን በተለይ ደግሞ ባሉት የመናፈሻ ቦታዎች ደግሞ ዞር ዞር ማለትም እወዳለሁ። ብዙ ጊዜ ከቤተሰቦች ጋር ነው የምሆነው። ከእነሱ ጋር ስንሆን ደግሞ የተለያየ ቦታ እንዝናናለን። ሻይ ቤቶችም ትላልቅ ሻይ ቤቶችም፣ ወይ ደግሞ ምግብ ቤቶችም እንደዚህ አብረን እናሳልፋለን ነው። አንዳንዴ አሁን እኛ የመጀመሪያ መተማሪዎች ስለሆነ ብዙ ማጥናት ስለሚጠበቅብን እየመጣ እናጠናለን። ከጥናት በኋላ ጊዜያችንን እናሳልፋለን፣ እንዝናናለን ምናምን። ያገኘነው ቦታ ነው እምንዝናናው ነው። ለመዝናናት በአሁኑ ሰዓት ትልቁ ቦታ ይዞ ያለው ኢትዮ ቴሌኮም ነው። ማንኛውም ነገር ለመክፈልም ራሱ ከፈላሽ ቤት ቴሌኮም ነው የምናደርገውም ነገር በአብዛኛው የተሳሰረ ነው በአብዛኛው በአሁኑ ሰዓት ማለት ነው እና ከፍተኛም ቦታ ይዘዋል በአሁኑ ሰዓት ቦታ ላይ ኢትዮ ቴሌኮም ላይ ባሉት የክፍያ መንገዶች ፊልም ማየት እንችላለን ውጭ ቅዳሜና እሁድ ከጓደኞች ጋር ተዝናንቼ አንዳንዴም ወደ ቤት ሲመጡ በስልካችን ነው ብዙ ጊዜ የምንዝናና ኢንተርኔቱን ፈጣን ነው አሪፍ ስለሆነ ቤት ነው ፊልም የምናያለን። በስልካቸው ዩትዩብ መጠቀም ችላለን ቲክቶኮችንም ብዙ ነገሮችን ማየት እንችላለን። ኢንተርኔት አክሰሱ በጣም አሪፍ ስለሆነ ማለት ነው። ደግሞ ኢንተርኔት ምናምን ስንጠቀም ስሙዝ የሆነ እንትን አለ። በዛ አማካኝነት ሙቪ ምናምን ለማየት ሞር ይመቸናል። አንዳንድ ጊዜ እኔ በማሳልፉባቸው ቦታዎች እነሱ ላይ ይገኙ ይችላሉ። እና ያህንን ነገር ደግሞ ሼር ሳደርግላቸው አሁን እኔ ለምሳሌ 4ጂ የሆነ ኢንተርኔት ነው ያለኝ በዛ አማካኝነት ስልክላቸው ወዲያው ታል ምናምን ሶ ኢንተርኔቱ አሪፍ ስለሆነ በዛ አማካኝነት እንታወቃለሁ። ዩቲዩብ እጠቀማለሁ። አንዳንዴ ደግሞ ቲክቶክ ምናምን አያለሁ። ሶሻል ሚዲያስ በአጠቃላይ እጠቀማለሁ። ኢንስታግራም ምናምን እጠቀማለሁ። ያው ባለው ኔትዎርክ ፍጥነት አማካኝነት በቤቴም ቁጭ ብዬም ሆነም የተለያየ ቦታ ብትሬን ማኬትን ቦታ ጓደኞች ጋር ቪዲዮ በመላላት ሶሻል ሚዲያ ላይ አሳልፋለሁ። አብዛኛው ሶሻል ሚዲያ ደግሞ የማሳልፈው ቲክቶክ ላይ ነው። ቲክቶክ አዳዲስ ትሬንዶችን በመላላክ ላይክ አብረው ያለው አይነት ፊልም ግን ይሰማኝ ድረስ ያደርጋ ማለት ነው። ያ ምክንያቱ ደግሞ ኔትወርክ ስላለና ፈጣን ፋስት ኔትወርክ ስላለ ማለት ነው። ያው ድሮ ኢንተርኔት አክሰስ ባልነበረ ስልክ ባልነገር ጊዜ ቤት ነው ከትምህርት ቤት ወይ ወይ መጽሐፍ ባነብ ነው ወይ ልጅነትም ስለነበር ወጥቼ ብጫውስ ነው። አሁን ላይ ግን ሁሉም ነገር በስልክ ነው። ስለዘመነ ባጠና ምንም ብል ስልኬ ላይ ነው። ፊልምም ባይ ስልኬ ላይ ነው። ብዙ ጊዜ ስልኬ ላይ ነው። እንት ነው ማለት ነው። ሁሉም ነገር ማግኘት የምቻለው ስልክ ላይ ስለሆነ ማለት ነው። ያኔ ከባድ ነው። ያኔ ስለሽ እንዴት ነው? በአሁኑ ሰዓት ቤንዚን ምለት ሞይ ማንኛውም ነገር ክፍያው ጠቅላላ በአሁኑ ሰዓት በኢትዮ ቴሌኮም ነው። በዛን ሰዓት ግን እንደምታውቂው ነው። ከሌለሽ በእጅሽ ካሽ ከሌለ ራሱ ልታደለ ልትከፍይ አትሺ። ነገዝ ካሽ ይዘሽ ነው የምትንቀሳቀሽ ማለት ነው። በአሁኑ ሰዓት ግን ካሽሚ ያዝም አይጠበቅብሽም። በዚህ ከፍለሽ ቀላል ታደርገዋለች ስራውን ማለት ነው። እነዚህ ስልክ ምናም በሌለበት ጊዜ ሲኒማ መግባት አለ። ሲኒማ እንገባለን። የቴሌቪዥኖች ላይ ፕሮግራሞች አሉ። እሱንም ቁጭ ብለን እንናይ ነበር። አሁን ለምሳሌ እኔ በአብዛኛው ቲክቶክ ላይ ነው የተለያዩ ማብሪያ ሚዲያዎች ላይ አሳልፋለሁኝ እና የዛን ሰዓት ከተገብሽን ሰው ላይኖርም አይጠበቅም፣ እንዲኖርም አይጠበቅም በዚህ ታሳልፊ የምታሳልፊ ቢያት ስግጫቶች አሉ። በዛን ሰዓት ግን የግድ ሰው ትፈልጊያለሽ ልትዝናኝ ማለት ነው። ወይ ደሞ ቴሌቪዥን ትፈልጊያለሽ እና ከባር ነበር የዛን ሰዓት በአሁኑ ሰዓት ሁሉ ነገር አቅልሎታል። ከድሮ አንጻር በጣም የተሻለ ነው እና አሁን እኔ ስልኪ 4ጂ ነው እና ብዙ ነገሮችን ማረግ ይችላል ለበ ስልኪ ማለት ነው። እኔ አሁን አሁን ያለውበትን ጊዜ ነው ወጣ የተለያዩ እንትኖች ስላሉት አማራጮች ስላሉት ያው ጊዜ አስባለሁ። መዝናናት ምት የራስሽን ብቻ ማለት ስትዝናኝ ሰውን በማትጎጅበት መንገድና ከራስሽ ጋር በተለይ ከቤተሰቦች ጋርም ሊሆን ይችላል። ራስሽን በጠበቅሽ ሃይማኖትሽን፣ ባህልሽን በጠበቀ መንገድ መዝናናት ዝናን ይጥሩናል አለ። ስለዚህ ቴሌኮም ስልካችን ላይ ፈጣይ ኢንተርኔት እንትን ማለቱ ለእኛ አስተዋጽኦ አድርጎልናል፣ ህይወታችንን አቅሎልናል። በመዲናችን አዲስ አበባ በብዛት የሚገኘው ማህበረሰብ በተለይም ደግሞ ወጣቱ እጁ ላይ የሚገኘው ስማርትፎን ነው። አሁን ላይ ጊዜውን የዋጀ የኢንተርኔት አክሰስ በደንብ ያለው ስማርትፎኖች በብዙዎቻችን እጅ ላይ ይገኛል። ታዲያ ስልኮቻችን፣ ባንኮቻችን፣ የመዝናኛ መንገዶቻችን እንዲሁም ደግሞ በርካታ ጥቅምን ይዘውልን የመጡ ናቸው። እንደ ከዚህ ቀደሙ ሰው ለሰው መገናኛ ብቻም አይደሉም። እነዚህ ሁሉ ነገሮች እንዲሆኑ ደግሞ ኢትዮ ቴሌኮም ያመቻቸው ፈጣንና ቀልጣፋ የኢንተርኔት አክሰሶች ዋነኛውን ድርሻ እንዲሁም ደግሞ ትልቁ ሚና ይወስዳሉ። ዛሬም ተንቀሳቀሽ አብሬያቸው ቆይታ ያደረጓቸው ሰዎች በሙሉ ያነሱልኝ ሀሳብ ይህንን ይመስል ነበር። በስልኮቻችን መዝናኛ መንገዶቻችን በርክተዋል፣ ኢትዮ ቴሌኮም ደግሞ ለመዝናናታችን ከፍተኛ አስተዋጽኦ አድርጓል የሚል ሀሳብ ሲያነሱ ቆይተዋል። ለዛሬ ያዝነው ፕሮግራም የተከታተላችሁትን ይመስል ነበር። በቀጣይ ሳምንት የተለያዩ ፕሮግራሞችን እንዲሁ ይዘን በድጋሚ አብረናችሁ ቆይታ የምናደርግ ይሆናል። ፕሮግራሙን እየመራው ሜቲፋንታውን አብሬያችሁ ቆይታ አደረግኩኝ። እስከ ሳምንት፣ መልካም ሳምንት መጀመሪያ ስለ ራንሰምዌር ከመግለጽ በፊት ማልዌር የሚባል ነገር አለ። በአጠቃላይ ማልዌር ማለት በኮምፒውተር ፕሮግራሚንግ ቋንቋ የሚሰሩ አፕሊኬሽኖች ወይም ሶፍትዌሮች ናቸው። እነዚህ ሶፍትዌሮች ሲሰሩ ለአላማቸው ጉዳት እንዲያደርሱ ተብሎ የሚሰሩ ናቸው። ለዚህ ነው ማልዌር የሚባሉት። ማሊሽስ የሚል ስም ያላቸው ሰው ጉዳት የማድረስ እንዲችሉ አድርጎ የሚጻፉ ሶፍትዌሮች ወይም አፕሊኬሽኖች ናቸው ጉዳቱ ለምሳሌ ዳታ ማጥፋት ሊሆን ይችላል፣ ዳታ መቀየር ሊሆን ይችላል ወዘተ። እና የተለያዩ አይነት የማልዌር አይነቶች አሉ። ቫይረስ የሚባል አለ፣ ዎርም የሚባል አለ፣ ትሮጃን የሚባል አለ፣ ስፓይዌር የሚባል አለ። ከዛ ውስጥ አንዱ ራንሰምዌር ነው። ስለዚህ ራንሰምዌር ማለት ጉዳት የሚያደርስ ወይም ደግሞ እኩይ ባህሪ ያላቸው አይነት ሶፍትዌሮች፣ አፕሊኬሽኖች ናቸው። አንድ በራንሰምዌር የተጠቃ ላፕቶፕ ቢኖርሽ ምንድን ነው የሚያደርገው? ራንሰምዌር ፋይሎችን ሎክ ያደርጋል ወይም ዳታዎችን ሎክ ያደርጋል። አንዳንድ ጊዜ እንደውም ኮምፒውተርሽንም ልትከፍች ስቲ ኮምፒውተርሽን መክፈት እንዳትች ያደርጋል እና ራንሰም ኖት ይመጣል። ልክ ስትከፍችው ይህን ያህል ገንዘብ ክፈይ ይላል። ሶ ዳታሽን ሎክ ያደርገዋል። ማንበብ እንዳትች፣ አክሰስ ማድረግ እንዳትች ያደርጋል አንድ ሚሊዮን ደንበኛ ያለው አንድ ባንክ ብትወስጂ እና አንድ 15 ሺህ ኮምፒውተሮች ያሉት እና የራሱ የሆነ ኮምፒውተር ኔትወርክ ሲስተም ያለው ብትወስጂ እንዳለ የአንድ ሚሊዮንም ደንበኞቹን ዳታ ሎክ ያደርገዋል ካልከፈልክ ይህን ያህል ካልከፈልክ አልከፍትም ይላል የተለያዩ ኩባንያዎች የራሳቸው ኢሜይል ሰርቨር ይኖራቸዋላል እና ኢሜይል ይመጣል ለሰራተኞች ኢሜይል ሲመጣ ያ ኢሜይል ላይ ተያይዞ የሚመጡ ሊንኮች አሉ ማሌሽየስ ሊንክ የሚባል ሊንኮች አሉ። እነዛን ሊንኮች ክሊክ ስታደርጊ ቀጥታ ወደዛ ኔትወርክ ውስጥ ይሰራጫል ራንሰምዌር ማለት ነው። ወይም ደግሞ ከኢሜይሉ ጋር ተያይዞ የሚመጡ አታችመንቶች አሉ። አታችመንት እነሱን ዳውንሎድ ስታደርጊ ቀጥታ ይሰራጫል። አንዴ አክሰስ ካገኘ አንአውቶራይዝድ የሆነ አክሰስ በአንቺ ኢሜይል አማካይነት በመግባቱ 15 ኮምፒውተሮች ላይ ይሰራጫል ማለት ነው። ፊሽንግ የሚባል አይነት የጥቃት አይነት አለ። እሱም ሰዎችን ትሪክ ማድረግ ወይም ደግሞ ኢሜይል ሲላክልሽ በተለይ ትኩረት ሳታደርጊ በቸኩለሽ የምታየው ነገር ሲሆን ያሳስትሻል ማለት ነው። ወዲያውኑ ክሊክ አድርግ፣ ለምሳሌ ፓስወርዶን ይቀይሩ የሚል ሊንክ ይመጣል። ፓስወርዶን ለመቀየር ይሄንን ሊንክ ንኩ ይላል። ሊንኩን ስትነኪ የቀድሞውን ፓስወርድ አስገቢ ይልሻል። ዋናውን ፓስወርድ አዲሱን ፓስወርድ አስገቢ ይልሻል። ፓስወርዶችን ስንሰጠች ማለት ነው። ተቋማት በተለይ ባክፕ ሮበስት የሆነ ባክፕ እንትን ሊኖራቸው ይገባል። የተለያዩ ተቋማት በጣም ክሪቲካል የሆኑ ዳታዎቻቸውን ኦፍላይን ባክፕ ማድረግ መቻል አለባቸው፣ የግድ ማለት ነው። ምክንያቱም ራንሰምዌር አንዳንድ ጊዜ ዳታ ስቲል ያደርጋሉ፣ ይወስዳል፣ ይሰርቃል እንዳለ ሙልጭ አድርጎ ኮፒ አድርጎ ሊወስድ ይችላል። ያጠፈዋል ወዘተ ወስቶ። ስለዚህ በአካፍ ያስፈልጋል ማለት ነው። ሌላኛው ሰራተኞችን ማሰልጠን ነው። ሁል ጊዜ ሰራተኞችን ማሰልጠን በጣም አንድ ኩባንያ የራሱ የሆነ ኢሜል ሰርቨር ይኖረዋል አይደለ። የሚመጡ ኢሜሎችን ሰራተኛው በደንብ በትኩረት አይቶ እንዲከፍት ከመከፈቱ በፊት ትኩረት እንዲያደርግ፣ የሚመጡ ኢሜሎችን አድራሻውን በደንብ ቼክ እንዲያደርግ ከሚያውቁት ሰው ከሚያውቁት ኩባንያ መሆኑን አለመሆኑን ቼክ ማድረግ ያስፈልጋል። ሊንክ አታችመንት ከመክፈት በፊት ጥንቃቄ ማድረግ ያስፈልጋል። ይሄ ደግሞ በጣም ኦንጎይንግ የማይቋረጥ ሁል ጊዜ በየአመቱ 365 ቀን ስልጠና መውሰድ ስልጠና መስጠት ማሳሰቢያዎችን ሪማይንደሮችን መላክ ያስፈልጋል። ማንኛውም ኩባንያ በኮምፒውተር ኔትወርክ ሲስተም ውስጥ ያሉ አፕሊኬሽኖች፣ ሶፍትዌሮችን ኦፕሬቲንግ ሲስተሞችን እነዚህም ሬጉላርሊ አፕዴት ማድረግ አለበት። ሁል ጊዜ አፕዴት ማድረግ አለበት። ኦኬ፣ ጊዜውን እየጠበቀ አፕዴት ማድረግ ያስፈልጋል። ህብረተሰቡ ማወቅ አለበት ማለት ከማያውቀው ኢሜል የሚመጡ አታችመንቶች ወይም ሊንኮችን መክፈትም ዳውንሎድ ማድረግም የለበት። አሁን በዚህ በ2025 አጠቃላይ አታከርስ የሚባሉት ወይም ደግሞ የሀከርስ የሚባሉት የሳይበር ጥቃት የሚያደርሱት እስከ 30 ቢሊዮን ዶላር ያህል ኪሳራ ያደርሳሉ። በ2025 ማለት በየ39 ሰከንድ አንድ ጥቃት አድራሽ የሆነ ቦታ ላይ ቁጭ ብሎ የሆነ መስሪያ ቤት ኮምፒተር ኔትወርክ ሲስተምን ለመስበር ጥረት ያደርጋል። ኤቭሪ 39 ሰከንድ ማለት ስለዚህ ይህ ትልቅ እንትን ነው እና ኢትዮጵያ ደግሞ ሙሉ ለሙሉ ዲጂታይዜሽን ላይ በአጠቃላይ ኦቶሜሽን ውስጥ እየገባች ስለሆነ የዲጂታይዜሽን ፍላጎቱ እንዳለ ሆኖ ሆነው ጠቀሜታው እንዳለ ሆኖ ጎን ለጎኑ ሴኩሪቲ በጣም ከፍተኛ ጥንቃቄ የሚፈልግ ነው። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች የምናስተካክለው ይሆናል ወይም ለኮምፒውተራችን ሶፍትዌሮች፣ ድረገጾች ለፕሮዳክቲቪቲዎችን የሚያግዘን እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ በዛሬ ፕሮግራማችን ላይ የምንመለከተው ሶስት ሶሻል ሚዲያ አፕሊኬሽኖች ያሉ አዲስ ፊቸሮች አይታችሁ ማታውቁት ለእናንተ በጣም ጠቃሚ ናቸው ብዬ የማስበው ነው። እነዚህ ሶሻል ሚዲያ ፕላትፎርሞች ኢንስታግራም፣ ቲክቶክ እና ቴሌግራም ናቸው። እነዚህም አንድ በአንድ ሂድን ፊቸሮች ለእናንተ ጠቃሚ ናቸው ብዬ ማስባቸውን አንድ በአንድ እናያቸዋለን። የመጀመሪያው አፕሊኬሽን እዚህ ፕሮግራማችን ላይ የምመለከተው ቴሌግራም ነው። ቴሌግራም ላይ ሁለት ፊቸሮች አሉ እዚህ ፕሮግራም ላይ ማሳየት የምንፈልገው፣ አንደኛው ኖቲፊኬሽንና ሳውንድ ውስጥ ያለው ሴቲንግ ነው። ሁለተኛው ደግሞ ዴታ ዩሴጅ ላይ ነው። ኖቲፊኬሽን እና ሳውንድ ላይ አንዳንድ ከስተም ፊቸሮች አሉ። ለሰዎች ጠቃሚ ናቸው ብዬ ማስበው፣ አንዳንዴ ስልካችሁን ሳታዩ በኖቲፊኬሽን ሳውንድ የማን ቴክስት እንደገባ ማወቅ እንደምችሉ ታውቃላችሁ? በ ቴሌግራም ሴቲንግ ላይ ኖቲፊኬሽንና ሳውንድ ሴቲንግ ውስጥ ስትገቡ ያንን ከስተም ኖቲፊኬሽን ሳውንድ ለአንድ ሰው ማድረግ ትችላላችሁ፣ ለተለያየ ሰው ማድረግ ትችላላችሁ፣ ወይም ለግሩፕ ቻትም ማድረግ ትችላላችሁ። ይህንን ሴቲንግም ለማግኘት ቴሌግራም አፕሊኬሽኑን ስትከፍቱት ሴቲንጋችሁ ትገባላችሁ። እዛ ውስጥ ኖቲፊኬሽንና ሳውንድ የሚል ሴቲንግ አለ፣ ሱስ ትገባላችሁ። ከዛ ውስጥ ፕራይቬት ቻት የሚል ፊት ለፊታን ሴቲንግ አለ፣ እዛ ውስጥ ትገባላችሁ። ከዛ በኋላ አድ ኤክሴፕሽን የሚል ኦፕሽን አለ። እሱን ስትመርጡ የምትፈልጉትን ኮንታክት ኖቲፊኬሽን ሳውንድ መቀየር የምትፈልጉት እዛው ትመርጣላችሁ። የዛን ሰው ኮንታክት ወይም ግሩፕ ቻቱ ውስጥ ስትገቡ የምትፈልጉትን ኖቲፊኬሽን ሳውንድ መክተት ትችላላችሁ። ከዛም በተጨማሪ የዛን ሰው ወይም የዛን ግሩፕ ቻት ቫይብሬሽን አይነቱንም መቀየር ችላላችሁ። ቀጣዩ ሴቲንግ ወይም ፊቸር የምንመለከተው ዴታና ስቶሬጅ ፊቸሩ ነው፣ ቴሌግራም ላይ ያለው የቴሌግራም አፕሊኬሽን ውስጥ ገብታችሁ ሴቲንግ ውስጥ፣ ከዛ ዴታና ስቶሬጅ የሚለውን ሴቲንግ ከገባችሁ በኋላ ሙሉ ኢንፎርሜሽን ስለ ቴሌግራም ስቶሬጃችሁን ያሳያቸዋል። ይህም ማለት ምንድን ነው ብላችሁ ብትጠይቁ ቴሌግራምን ከጫናችሁት ጀምሮ ምን ያህል ቴሌግራም ዴታ እንደተጠቀመ ማየት ይችላላችሁ፣ ምን ያህል ስቶሬጅ እንደተጠቀመ ማየት ይችላላችሁ። እነዚህም ስቶሬጆች በምን ምን እንደተቀመጡ አንዳንዶቹ በሚዲያ አንዳንዶቹ በፎቶ አንዳንዶቹ በቪዲዮስ ሁሉን ዲቴይል ኢንፎርሜሽኖች ያስቀምጥላችኋል። እዚህ ፊቸር ውስጥ ገብታችሁ ማታውቁ ከሆነ እና ቴሌግራማችሁ በጣም ትልቅ ስቶሬጅ የሚይዝበት ዋናው ምክንያት ለብዙ ዓመታት ቴሌግራምን በምትጠቀሙበት ጊዜ ብዙ ፋይሎች ካሽ ሜሞሪ ውስጥ አስቀምጧል። ያ ካሽ ፋይል ሜሞሪው እየጨመረ ሲመጣ የስልካችሁን ስቶሬጅ እያጨናነቀ ይመጣል። ስለዚህ እንደዛ የሆነባችሁ ሰዎች ካላችሁ እዛው ካሹን ክሊር ማድረግ ትችላላችሁ። ያኔ ቴሌግራማችሁ ላይ ሳይት መሆን ይችላል የስልካችሁም ስቶሬጅ ነፃ ይሆናል ሌላም ከዚህም በኋላ እንደገና እንዳያጋጥማችሁ ከፈለጋችሁም ስኬጁል የሆነ ክሊር ካሽ ማድረግ ይችላላችሁ ቀጣይ ፊቸር የምንመለከተው በኢንስተግራምም እና በቲክቶክ ላይ ያለ ፊቸር ነው ይህም ፊቸር የሚባለው ዴታ ሴቨር ይባላል ብዙ ሰዎች ሶሻል ሚዲያ ተጠቃሚዎች ነን እና በዛ ምክንያት በጣም ዴታ ይጨርስብናል አሁን ዴታ ሴቨር የሚለው ፊቸር ቃሉ እንደሚያስረዳው ዴታችን በጣም እንዳይበላ እነዚህ ሶሻል ሚዲያዎች የሚጠቀመውን ዴታ ሊሚት ያደርገዋል። ይህም የራሱ አድቫንቴጅም ዲስአድቫንቴጅ አለው። ይህንን ለሚፈልግ ሰው ፊቸሩን ማብራት ለሚፈልግ ዴታቹን ሴቭ ለማድረግ እሱን ማድረግ ትችላላችሁ። ግን አንድ የዚህ ፊቸር ኔጌቲቭ ጎኑ የእናንተ ሶሻል ሚዲያ ፕላትፎርም ላይ የምታዩት ቪዲዮ ወይም አፕሎድ የምታደርጉት ቪዲዮ በሎወር ኳሊቲ ፕሪቪው እንድታደርጉት ያደርጋል። ይሄም የሚያደርገው ያው መጀመሪያ ላይ እንዳስረዳሁት ዴታ ሴቨሩ ዋናው ዓላማው ብዙ ዴታ እንዳይጠቀም ነው። ስለዚህ የሶሻል ሚዲያ ፕላትፎርም የቪዲዮን ወይም የፎቶን ኳሊቲ የመቀነስ ፕሮባብሊቲውን ይጨምራል። ስለዚህ ይህንን ፊቸር ማን ይጠቀመዋል ወይም አይጠቀምም ብዬ ለሁለት ከፍየዋለሁ። ኮንተንት ክሬተሮች ከሆናችሁና ሆስት የምታደርጉ ከሆነ ዴታ ሴቨርን ኦፍ ብታደርጉት ሪኮሜንድ አደርጋለሁ ግን ለሌላ ሰዎች ኮንሱመሮች የሆናችሁ በቪዲዮ ኳሊቲው ሃይ ይሁን ሎ ይሁን አዝ ሎንግ ቢያንስ ዴታችሁ በጣም እንዳይበላ የምትፈልጉ ከሆነ ይህንን ፊቸር ኢኔብል ማድረግ ሬኮመንድ አደርጋለሁ። ይህንን ፊቸር የምታገኙት በቲክቶክ አፕሊኬሽን ውስጥ ሴቲንጋችሁ ውስጥ ወደታች ስትወዱ ዴታ ሴቨር የሚባል ኦፕሽን አለ እዛው ስገቡ ያንን ፊቸር ኢኔብል ወይም ዲስብል ማድረግ ትችላላችሁ። ይህንንም ሴቲንግ ኢንስታግራም ላይ ለምትፈልጉ የኢንስታግራም ፕሮፋይላችሁ ላይ ገብታችሁ ሴቲንግ ውስጥ ገባላችሁ። ከዛ ስር ወረድ ስትሉ ዴታ ዩዜጅ ኤንድ ሚዲያ ኳሊቲ የሚል ሴቲንግ አለ እዛ ውስጥ ትገባላችሁ። እዛ ውስጥ ሁለት ሴቲንግ አለ። አንደኛው ዴታ ሴቨራችሁን ማብራትም ወይም ማጥፋት ትችላላችሁ። ወይም ለኮንተንት ክሬተሮች ቅድም እንዳወራ ነው ሃይ ኳሊቲ ቪዲዮም እና ፎቶ ፖስት እንድታደርጉ ከስር ያለውን ፊቸር ኢኔብል እንድታደርጉ ሬኮሜንድ አድርጋቸዋለሁ። ሶሻል ሚዲያ ፕላትፎርሞች እንደ ቴሌግራም፣ ኢንስታግራም፣ ፌስቡክ፣ ቲክቶክ እነዚህ ሁሉ ሶሻል ሚዲያ ፕላትፎርሞች ሁለት አይነት ተጠቃሚዎች እንዳለ ያውቃሉ አንደኛው ኮንቴንትን ኮንሱም የሚያደርግ ነው። አንደኛው ደግሞ ኮንቴንትን ክሬት የሚያደርግ ነው። እነዚህን ሁለት ዩዘሮች ለማስተናገድ እነዚህ ሶሻል ሚዲያ ፕላትፎርሞች የተለያየ ፊቸሮች እና ሴቲንጎች አሉ ለእናንተ ኬተር እንዲያደርግላችሁ። ስለዚህ ቀጣይ ፕሮግራም ላይ በነዛ ሁለት ዩዘሮች ከፋፍለን ደግሞ ተጨማሪ ፊቸሮች